እስከ ማታ አልጠበቅነው መተናል መተናል ማለት ነው። ይሄ ነገር ፕራንክ ነው አይደል? ወይኔ ተጫወቱብን፣ በቃ ተጫወቱብን በነፍሳችን ማለት ነው። እኛ ራሳችን ልናጠፋ ለናንቴ ብለን ስታለቅሱ ስናለቅስ አሰላሙ አለይኩም ወርሀመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው። ሰላማችሁ ይብዛ። ሰላም ለናንቴ ሰላም ለአገራችን ተመኘው እንሻአላህ ላይ ክ አርጉ ሁላችሁም ይሄ ቤቴ ጎራ ያላችሁ ሁሉ ላይክ አርጉ ማለት ነው። ይኸው እንደምታያቸው በሰሞኑ እያለቀሱ እየነበረ አሁን በሲቅ ፈንድሻ ሆኖ መጡ ማለት ነው። ይሄ ነገር እንዴት ነው? እኔ ሰዓቷ እስከምጠብቅ ሰዓቷ እስከምትደርስ አልጠበቅኩም፣ ይቅርታ አልጠበቅኩም ማለት ነው። ለምንድን ነው ብትሉ አንድ ማያክ ሰው ይነግረኛል ብዬ መጣው ማለት ነው። ንገሩኝ ያወቃችሁ ነገር ካለ ንገሩኝ ማለት ነው። በሰፈሩም አልነበርኩም አሁን ነው ጉራ ሲል ማታ ይጠብቁን የሚል ቪዲዮ ተፖስተዋል። ይሄ ነገር እንዴት ነው? እንዴት ይሳብረሽ ኡሳጋ ሄደ በሰሞኑ ባሄም ባብ ያለቀሰች ድብን ብላ እር ብላ የነበረቻ ዛሬ ሌላ ነገር ሆና የጠዋ ፀሐይ መስላ ፈንዲሻ መስላ ፈንድቅ ድቅ ብላ ፈንድቅ ድቅ ብሎ አልመጡ። ንገሩ ፕራንክ ነው ብሩ በዱባይ አለቀና፣ ፕራንክ ነው የምታደርጉት? ይህን አክል እኛ ውስጣችን እስከ ሚደማ የተከፋ ነው ይሄ ፕራንክ ከሆነ በቀላ ተማልካችን ቦታ ይላችሁ ማለት ነው። እውነት ለማናቀ ፕራንክ ከሆነ ፕራንክ ካልሆነ ለምን አብረው መጡ? እንጠብቃለን? ምን እንደምትሉ ትላንት መልስ ሲሰጥ ነበር አብርሽ ማለት ነው። ዛሬ ደሞ አንድ ላይ ሆኖ ይጣብቁ ረጓድ ነው ነው። ሌላ ሰው ናት፣ ንገሩኝ። ሌላ ሰውም ከሆነች ንገሩኝ እሷ ካልሆነች ማለት ነው። እውነት ለመናገር እሷ አይደለችም፣ ሌላ ሰው። እንደውም የሩተነም ሂት መሰለችኝ፣ በቃ ሌላ ሰው መሰለችኝ። ሲታለቅስ የሆነ ነገር ነው መስላ ተናዳ እዘ በቃ ምን እንደምትመስል የነበረው አሁን ጸሐይ መስላ መጣች። ይሄ ነገር ፕራንክ ነው ካላችሁ ደስ ይለኛል። እውነት ግን ለተመልካች ቦታ ቢሰጡ ዩቱበሮች ጥሩ ነበር። ቦታ ካልሰጡም የኔ ቤተሰቦች ተከታዮች አዝናሉ በዚህ ነገር ብሎ አስቦ አመዛዝ ነው። ካልተዉ ምንም ማለት አይደለም፣ ለኛ ደስታ ነው። አለመጣላታቸው ማለት ነው ግን ይሄ ነገር እንዴት ነው? እኔ ግራ ገብቶኛል። እኔም በቃ ሰዓት እስከ ሜደርስ ማ መጠበቅ አልቻልኩም አልቻልኩም። አንድ ሰው ኩሾ በላይ ማለት ነው። እውነት በኮመንት አሳወቁኝ። ይሄ ነገር ስለዚህ ፕራንክ ከሆነ ደስ ይለናል ማለት ነው። እንኳን ደስ አላችሁ ተመልካቾች ሁላ ማለት ነው። ስንቱ ስንት ነገር ብለዋል፣ ስንቱ ስንትን ነገር አቅደዋል፣ ስንት ስንት ነገር ተናግረዋል። እኔ ራሴ በሮታ በጣም ነው የተናደድኩባት። በቃ በቃ እሱ ወንድ ነው፣ በቃ የድሮ ላይፉን አሳልፎ አሁን ለምንድነው የምጨቀጭቀው? ይሄን ሁሉ ለምንድን ነው እንደዚህ ውጥር ግትር የምታረገው ብዬ በሮታ ራሱ በጣም ነው የያዘንኩባት የነበረው ማለት ነው። ግን አሁን እንደዚህ ሆኖ ሲመጡ ደግሞ ምን ይዞ እንደሚመጡልን አልታወቀም። ግን ድራማ ሊሆን ይችላል። ላይሆን ደግሞ ይችላል። ይቅርታ ሌላትም ይችላል። ወላሁ አለም ምን እንደ ይዞ እንደሚመጡ እንጠብቃለን። አሁን ሰዓቱ የተቃረበ ነው ማለት ነው። እስከዛም ድረስ አልጠብቅም ብዬ ነው የመጣሁት። ውድ ቤተሰቦች ያበረታቱ እንዳይካርጉ፣ ሼር አድርጉ፣ ሰብስክራ አድርጉኝ አዲሶች ውድ ነው ውድድ ነው ማደርጋችሁ የምትከታተሉን እቤቴ ጎራ ብላችሁ ላይክ አድርጋችሁ ኮመንት አስቀምጣችሁ የምትወጡ ልጆች ማለት ነው። እውነት ለመናገር እጅግ አርጌ አመሰግናለሁ። ትላንት ቃል ገብቼ ነበር፣ በቃሌ መሰረት አልተገኘውም። ለምን ብትሉ ያለሁት የት ነው? እናንተ ትረዳላችሁ ብዬ ተስፋ አደርጋለሁ። ይመጣለሁ ስንል ላንመጣ እንችላለን። እኛ አይደለም ወሳኝ ማለት ነው፣ ወሳኝ ፈጣሪ ሆኖ እያለ በቃ የሆነ ነገር ይጠልበናል የሆነ ነገር ይጠልበናል። ኮን ካን ሚዲያ ለመምጣት ስልክ ለማንሳት ተደውሎ ስልክ ለማንሳት ጊዜ አይኖረንም ማለት ነው። እናንተ ትረዳላችሁ ብዬ ተስፋ አደርጋለሁ። አበረታቱኝ፣ ከጎኔ ሁኑ። ከጎኔ ያጠፋችሁ ልጆች እንዴት ናችኋ? ማን ናችኋ? ሰላማችሁ ባላችሁበት ይብዛ፣ ኖሩልኝ ምንም አይንካችሁ ማለት ነው። የጠፋችሁ የጠፋችሁ ልጆች ማለት አሉ የሚል ልጆች ከቤቴ ጠፍተዋሉ ማለት ነው። እኔ ግን በኮመንቱም፣ በምንም በምንም በቃ ቤታቸው ጎራ ሳልል በቃ በሚተኛ ሰዓት ሚግቤም በሚበላ ሰዓት ጎራ ይላለው። ግን የጠፉ ጭራሽ ድራሻቸው የጠፉ ልጆች አሉ። ሰላም ሁኑ ባላችሁበት ማለት ነው አላኩልሃል ለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ዛሬ በጣም ነው የገረመኝ። ይህንን ነገር ይዤ የመጣሁ አዲስ ነገር ነው። አዲስ ነገር ይዤ የመጣው በቃ በአዲስ ነገር አዲስ ሆናችሁ ልታድሱኝ ፈልጋለሁ ማለት ነው። ወዳችኋለሁ፣ ወዳችኋለሁ ውድድ ማረጋችሁ። ለአብረሽ ደግሞ እኛ ክፉ አይደለንም። የአብረሽ የሆነ ነገር ሲሆን በጣም እናዝናለን። የእሱ ህመም የእኛ ህመም አድርገን እናያለን። እውነት ለመናገር ፍቅር እስጣችሁ፣ የሰው ፍቅር ስጣችሁ። እውነት ለመናገር አሁን አብሬሽ ያደረገው ነገር ጥሩ ነው? አይደለም፣ መጥፎ ነገር ነው እየሚያረገው። አንድ ሴት ቀልቡ መስበር ማለት ከባድ ነው ማለት ነው። ስለዚህ እሱ ደግሞ ትላንት ምን አለ! እኛ ያንም ጨርሰናል፣ በቃ የለም ያስቀመጥን ነገር ብለዋል። ለምን ቀተላ ያይተናል ብለዋል። ውሳ ደግሞ እያለችው ለስራ ብሎ ነው ሩታን ያመጣት እንጂ ከኔ እንደነበርነ ያለናው አለች። እንደዛ ስትል ደግሞ ብዙዎች አመናችሁ፣ እኔ አላማንኩ ያ ጊዜ ሲፈጠር በዛ መሀል አትመጣም ነበር። ከሰላም ጋር እንደዛ ሲሆኑ አትመጣም ነበር። የት ነበር እሱም ተናግሯል። እስከ ዛሬ የት ነበረች ብሏል። ስለዚህ ትክክና ያለው እውነት ለመናገር ሰላም የምትባየዋን ልጅ ማለት ነው። ስለዚህ ሰላም መፍጠር ነው የነበረብሽ እንጂ ሰላም መደፍረስ አነበ ማደፍረስ አልነበረብሽም ማለት ነው። እውነት ከሆነ ግን ዛሬ ሲቃችሁ ስለመጣችሁ ደስ ብሎናል። እኛም ደግሞ አይተን እንስቃለን። የእናንተ ደስታ የእኛ ነው ማለት ነው። በቃ የእናንተ ደስታ ደስታ የእኛ ነው፣ በቃ የእኛ ነው። ስለዚህ ደስታችሁ ያብዛልን፣ እኛንም ደስታ በደስታ ያድርገን፣ ሰላም ለሀገራችን ያብቃን። ወቶታ መቅራት ወላሂ ጠብቀን ወቶ ከቀሩት ደሞ ወቶ የቀሩት ደሞ ወላሂ አዘንላቸው። ለቤተሰባቸው መጽናናቱን አላህ የወፍቃቸው ፍቃቸው እንሻላህ እላቸዋለሁ። በቃ በቃ ዛሬማ ማወራው ጠፋን። ደስታማ አለ፣ እኛንም ዋሹ አለ። በቃ ሁለቱ ተፈራርቆብኛል። አንዱ በሉን። አሁን ምታቁም ልጆች ካላችሁ በኮመንት ንገሩን። ያንን ሰዓት ድረስ አልጠብቁም ብዬን መጣሁት። ማወቅ አለብኝ ማለት ነው። ማወቅ አለብኝ። ንገሩኝ ንገሩኝ ብያለው። ውድድ ውድድ ውድድ ነው ማረጋቸው። ላይካን ጠቅ ጠቅ አርጉ። ጠቅ አርጓት ሽርም አድርጉ። እኔ ቤተሰው የሚሸር ሰው ከጠፋ ማቼ ነው? ሽር አርጉ። ወረ አላህን ፍሩ። ሁ ጉድ እኮ ነው። ሽር አርጉ። ከቤት ደግሞ የጠፋችሁ ልጆች እንዳጠፉ ወዮላችሁ፣ ወዮላችሁ ማለት ነው። እንዳጠፉ እንዳጠፉ እንዳጠፉ ብያለሁ። እንግዲህ የነበረን ቆይታ ይሄን ይመስል ነበር። አዳዲስ ነገር ደግሞ ይዘን ከች እንላለን። እናንተም ከች እንድትሉ በአክብሮት እንጠይቃችኋለን። ዛሬ አነ አብርሽዬ ምን ይዞ መጡልን አብረን እናያለን። አስራ ሁለት ተኩል ይሁን አስራ ይመስለኛል፣ እንደዛ አካባቢ ይመስለኛል። አይቼዋለሁ ራሳው ማለት ነው። እውነት ይረሳለው ማለት ነው። እኔ ብቻ ነኝ ይረሳው ወላ እናንተም ትረሳላችሁ? ውድ ቤተሰቦች፣ ውድ ውድ ውድ ውድድ ነው። ማረጋችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ መልካም መልካም መልካም መልካም እድል ያላችሁ ቤቴን ኮራመሉ ና ባዶ እጃችሁን አትውጡ። ገባ ያላችሁ ኮመንት ሳት ኮምቱ ሰብስክራይ ሳታረጉ አዲሶች ብዙ ሰዎቹ በመጡ ቁጥር ማለት ነው ላይክ ብያረጉ ደስ ይለናል ማለት ነው። የኛን ደስታ የእናንተ ነው ብዬ አምናለሁ። የሰው ደስታ